ዳቸዋል እኔ በጣም ደስ ብሎኛል። እስኪ ንገራቸው እንግዲህ ፋሚሊዎቻችን፣ ዛሬ የመጣንበት መንገድ ምን መሰላችሁ? ዛሬ የመጣንበት መንገድ እንግዲህ እኔና ሄርሜላ እንደዚህ ቀይ በቀይ ለብሰን ፍቅራችንን ይፋ ለማድረግ ነው የመጣ ነው ብትለን አይሻልም እንዴ? የኢትዮፕ ሌጎ ምናምን ነገር እንደገና ደግሞ የአቤላ መቶ ሺ ስለገባ ነው ምናምን ነገር አቤላ መቶ ሺህ ስለገባ ታዲያ ቀይ መልበስ ለምን አስፈለገ? በሰበቡ በሰበቡ ከሌ ከሌ ተሳቡ የሚባል አባባል አለና፣ ምን ሆነ ነው አንተ አብርሽ፣ ቅሌታም የልጅ አባት አይደለ እንዴ? አበዛው ጨምላቃ ጥቅ፣ የአንተስ ከፋ። እሺ ከዚህ ከሀለሌ ጋር ጭራሽ ቀይ በቀይ ደምቀ መጣ። ሰላም ጤና ይስጥልኝ ውድና የተከበራችሁ ይህን ቻናል የተከታታይ ሰላማችሁ ይብዛልኝ በያላችሁበት። አንዳንድ ቀን እንደ አብርሽ አይነቱ ወርጋጣ መረገጥ አለበት መረገጥ አለበት። የልጁን እናት ቤት አስቀምጦ እሱ እዚ ጋ ቀይ ለበስኩኝ። ቀይ ሲለበስ ያው ታቃላችሁ ትርጉሙን። ምን ፍቅር ነው ቀይ በቀይ ፍቅር ነው። በቃ ተፋቅረናል ነው ባጭሩ። ለምን ፍቅርሽን ተቀብዬሻለሁ አትላትን? ባጭሩ ቀይ በቀይ ሲለብስ ታውቃላችሁ ትርጉሙ፣ ከምትላል ፍቅሯን ተቃብያለሁ። ይሄ ሄርሜላን የፍቅር ጥያቄ አቅርባል ነበር፣ ሶ ተቃብያታለኝ። ይሄው ዛሬ ቀይ በቀይ ለብሰን መተኗል። ያንን ደግሞ ሰለ ህብረት ልናደርግ ነው ማለት ያለብክ። እኔ የምለው አንተ አብርሽ መቼ ነው ግን ለሚስት ክብር የሚኖርክ አንተ መቼ ነው ክብር የሚኖርክ? ለሚስት ክብር የለህም። የምሬ ነው እምልህ። ክብር ይኑረክ። ክብር ቢኖረ ነገሩ እዚህ ጋ ከሌላ ሀለሌ ሲጋራ ያዙ ይልቀቁኝ አትልም ነበር፣ እየመጣ ጨረሽ። ቀይ ለብሰናል፣ ትርጉሙ ምንድን ነው? ምን አገባንኛ? እንግዲህ እኮ ነው የሰውዬ እንግዲህ። አቤላ መቶ ሺህ ሰብስክራይብ ስለገባ የአቤላን መቶ ሺህ ሰብስክራይብ ለማክበር ሄርሜላና አብርሽ በዚህ መልኩ ዘንጠው ይሄንን እንዲያደርጉ ያደረጋቸው አቤላ ራሱ ነው። መቶ ኬን እናክብር፣ የኔን በዛው እናንተ ቀይ በቀይ ለብሳችሁ ኑ። ከዛ በዛ ደግሞ ያው ቀይ ትርጉሙ ምንድን ነው ብላችሁ እዛው ቪዲዮ ላይ ንገሯቸው። ቅኔው ማለት ነው። ቅኔው ተገባቸው፣ ይግባቸው። ካልገባቸው የራሳቸው ጉዳይ እናንተ በቅኔ ንገሯቸው። በቃ የቀይ ትርጉሙ ያው እናንተ ታቃላችሁ ብላችሁ ለኦድየንስ በዛ መልክ አስረዱ ተብለው ነው ሄርሜላና አብርሽ ይህንን ያደረጉት። ደግሞ እነ ቤላ፣ እነዛ እነ ብሩክ፣ እነ ምናምን፣ እነ እዩ የሚባሉት ምናምን ናቸው ይሄ ሀሳብ ያመጡት። አብርሽ ደግሞ የአብርሃም በግ ነው፣ ዝም ብሎ ይነዳል። ቀይ ልበስ ሲባል ይለብሳል። ነገ ጥቁር ለብሰና የሚባል ጥቁር ለብሶ ይመጣል። ነጭ ልበስ ሲባል ነጭ ይለብሳል። እኔ ምለው አንተ በግ ነህ ሰው አይደለም። እንዴት ነው ግን እንደዚህ መንዘላዘል መጨመላለቅ፣ አብርሽ? እውነት ማርም ሲበዛ ይመራል። አብርሽ አንተ ባላሰብከው መንገድ ነው ይሄንን ሰፕራይዝ ያደረገ። ይህ እኮ ያንተ ስራ እኮ ነው። አቤት ለምን ትዋሻለህ? ለምን ትቀላምዳለህ? ይሄ ሁሉ ስራ የምሰረው እኮ አንተ ነህ። ምን ሆነህ ነው የምታውቀው ነገር ነው ይሄ። ታውቃለህ ምንም የሚለይ ነገር የለም። የአብርሽን መልካምነት የማደንቀው ነገር ነው። ገባችሁ? ይህ መልካምነት መልካም ስታረጉ ጥሩ ነው። እዚ ጋር ቻናል ከፍቶ መስጠቱ እንደገና ደግሞ ያ ቻናል አድጎ መቶ ሃምሳ ሺ ሲደርስ አብሮ ከነዛ ሰዎች ጋራ ቻናል ተከፈተላቸው ሰዎች ጋራ ቆሞ ደስታቸውን መካፈል ጥሩ ነው። ይሄ የሚደገፍ ነገር ነው። ነገር ግን ደግሞ ቤቱን ሲያከብር ነው ሌላውን ሰው ሊያከ አንድ ሰው ሌላውን ሰው ሊያከብር የሚችለው ቤቱን ሲያከብር ነው፣ ሚስቱን ሲያከብር ነው። ሚስት ቤት ነች አደለ እንዴ? አብርሽ ደግሞ የውጭ ለውጭ ሰው እንደሚጨነቀው ለነ ሄርሜላ ለነ አቤል ተብየው ሽርጉድ እንደሚለው ለሩታ ብሎላት አያውቅም። የእውነት ለመናገር ያክል ሩታ የቤት ዕቃ ነች ለአብርሽ፣ ሲፈልግ የሚያነሳት ሳይፈልግ የሚያስቀምጣት የቤት ዕቃ ነች እና ለምን በዚህ ልክ ምን ምን ያንሳታል አሁን ሩታ ለመከበር ክብር ለመሰጠት ጊዜ ለመሰጠት እንደ ልጁ እናት ለመታየት ምን ያንሳታል ምንም ያንሳት ነገር የለም ይሄ ሁሉ ንቀትን ስለተጎናጠፈ ነው ይሄንን ሁሉ የሚያደርገው ለማንኛውም ግን አቶ አብርሽ ዳን ያለም ልብ ይስጥ እኔ በጣም ግራ እያጋባህ ነው አንተ ሰውዬ ማለት ነው። ጭራሽ ብለህ ብለህ በለ ዛሬ በባለፈው ለታ ሄርሜላ ላልቅሳ ተጋግጣ አፈቅርሃለሁ ስላለችክ ዛሬ ቀይ ለብሰ መጣ ከሷ ጋር በጣም ታሳፍራለህ፣ ታሳፍራለህ ለሩታ ራሷ አትገባትም። እና ሩታ እኮ ለዛ እኮ ነው መታረቅ የማትፈልገው የአብርሽን ስህተቶች ስለምታውቃቸው ደጋግሞ በቃ ከስህተቱ መታረም ስለማይችል ለዛ ነው ሩታ አሁን ላይ አልፈልግም ያለችው፣ በቃ ልትወስን የቻለችው አለቀ። ሁሌ ከምትሰብር ይሻላታል ብትወስን ምና ጎዳ። ለምን ራሷን ትጎዳለች? ራስ መጉዳት እኮ አያስፈልግም። እናንተ ግን አንቺ ሄርሜላ ማለት ነው አንቺ ቅንቅና በአንቺ ላይ ይድረስ በአንቺ ህይወት ላይ ይሄ ነገር ይድረስን። ምንም ማለለም። ገባሽ? ነግበኔ ነው፣ ሴት ነሽ። ነግራሻለሁ ሩታ ነግበኔ ነው ብላለች። ነግበኔ ነው፣ ሴት ሆነሽ በሴት ላይ እና ልቢስጥሽ። የሰው ባል እንደዚህ ከሰው ባል ጋራ መለጣጠፍ ጣሪ፣ ልቢስጥሽ። ታስጠላላችሁ። ይምር በጣም